ከክፉ ነገር ይጠብቃችሁ። ተንዴ ያለ በላ አላህ ይጠብቃችሁ። የድንገተኛ ዳጋ አላህ ይጠብቃችሁ። ቤተሰቦቻችሁንም ሰላም እናንተንም ሰላም አለ ያድርጋችሁ። በእኛ የደረሰው በማንም እንዳይደርስ ወገኖች፣ ሀያታችሁን ያቆየው እንደ ሀያታችሁ ይቆይ። እንደ በድዋችሁም አትርሱኝ። ትልቁ ነገር ደግሞ ድዋ ነው። ድዋ ደግሞ ጎራ ይጋርደው ብዬላችሁበት ናችሁ። በድዋ አትርሱኝ። ሀያታችሁን ያርዝመው። አላህ ይጠብቃችሁ። ሰበብ ማድረስ አለብን ብለን የመጣ ነው። ያው ሁሉም ነገር በአላህ እጅ ነው ያለው። እኛ ማድረግ የምንችለው ነገር ቢኖር ሰበብ ማድረስ ነው። እንሻላ ደግሞ አላህ እንግዲህ ሰበባችንን ተቀብሎ ከጎናችሁ የሚቆም ሰዎችን አላህ እንደሚያመጣላችሁ ተስፋ አድርጋለሁ። ሁላችሁ ከዚህ በፊት በእንደዚህ አይነት ቪዲዮ መጥቼ አላውቅም። መጀመሪያ ላይ የምጠይቃችሁ ነገር ሁላችሁም ልክ እንደ ራሳችሁ አባት፣ ልክ እንደ ራሳችሁ እናት፣ ልክ እንደ ራሳችሁ ወንድም እህት፣ ባል አድርጋችሁ የቻላችሁትን እንድትደግፉ ነው የምፈልገው። በታች የምትመለከቱት አካውንት እንግዲህ የእሱ አካውንት ነው። ሁላችሁም የምትችሉትን አስገቡ። ስም ማን ነበር? አደም አህመድ ሙሐመድ በሚል አካውንት ያቅማችሁ ሰላም አለይኩም ወር አመት ለበረካቱ እንዴት ናችሁ ደህና ናችሁ ወይ እዛው ለእዛው ሆነ ያኛውስ ቪዲዮ ትናንትና ይሄ ዛሬ መሆኑን ልዩነቱ እንደምታዩትኝ እየወጣሁ እያለ አሙ መጡ ካሜራ ባይኖርም ለምን ነኝ እኔ ያው ልጋብዛት ነው አሁንም የመጣሁት ልጋብዛት ነው መጋበዙን ታው ባንቺ ነው አሁን ለምሳ አሁን እዛ ነው አንተ እዚህ አምጥቻት አለው ይሄ የሚገርም ቤት ነው የፈለገችው ነገር አለ እዚህ እንድትበላ ነው የማጣው አይገብዘኝም ስንተውትኝ ግን ባይሆን አንድ ቦታ ላይ ይሄድ ነበርና የት እሺ ነው ማለት ስለይል ሸኝ ስለይ አንድ ቦታ ነው የሚሄድ ስለተመቸኝ ነው ሐሳቡ ማለት ነው ውድ ቤተሰቦች ሰላም አለይኩም ወራህመቱላሂ በርካቱ እንዴት ናችሁ ሰላም ናችሁ ወይ ደና ነኝ አልহামዱሊላህ እንግዲህ በመጀመሪያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ ቪዲዮውን። በመቀጠል ፈኪን እንግዲህ ተሸንፈላት ለጋብዛት አልኩኝ እና አንድ ሀሳብ ነገረችኝ ለጋብዝሽ ነበር እና አንድ ሀሳብ ነገረችኝ ማለት አንድ የተቸገሩ ሰዎች የኛ እርዳታ እንደሚያስፈልጋቸው እናም ነገረችኝና እዛ የመሄድ ቀጠሮ ያለት እና ከኔ ጋር የምትሄድ ከሆነ ግብዣው የሚቅር ምኑ የሚቅር እንታረቃለን አለችኝ። ሀሳቡ በጣም ደስ ብሎኛል፣ ማለት ለመታረቁ ምናምን ብዬ ሳይሆን ለአላህ ብዬ አጅር ፍለጋ ማደርገው ነገር ነውና፣ አሁን ቀጥታ ወደዛ ከመሄዳችን በፊት ለእናንተ እንንገራችሁ ብለን ሀሳቡን። እና እኔም ደግሞ አንድ ሰርፕራይዝ አለኝ ማለት ነው። አንድ አንነግርሽም፣ እዛ እዛ ቦታው ላይ ስደርስ ነው ምነግርሽ። ስለዚህ በሀሳብሽ ተስማምቻለሁ፣ አመሰግናለሁ ቲንክ ዩ ጥሩ ሰው የሆንክ ነው። ጥሩ ሰው ለመሞክር አሁንም። እና ውድ ቤተሰቦቻችን እንግዲህ ማታ እንትና እንትን ነበር የደወረችልኝ እኔን እርዳታ እንደምትፈልግኝ ማለት እኔ መረዳት ሆኝራም ሳይሆን እንዳግዛትኝ ወደ እናንተ እንዳወጣላት የፈለገች ሰው ስለነበረ እኔም በጣም አወራሯም ስታወረኝም በጣም ስለሀዘነችኝ ወዲያውን ነበር እሺ፣ መጣሁን መጣለን ነገብና ምናምን አልኳት። ከዛ ያው አሙ ትንሽ ተጫወተብኝ ግን ቢሆንም ችግር የለም። አሁን ሊክሰይ ነው እከስሻለሁ በደንብ አርገም እከስ እና ወደ ቤተሰቦቻችን ወደዛ የምንሄድ ይሆናል። ሁላችሁም ይሄን ቪዲዮ ይቻላችሁ ስንት ያክል ተደራሽነት እንዲኖር አድርጎ ሁላችሁም ያቅማችሁን ደግሞ የምታገዙን የሚሆን ይሆናል። እሱን እዛ ስንደርስ ያለውን ነገር በደንብ አብርና ያለን ያለን ስለዚህ ከኛ ጋር እስከ መጨረሻው ድረስ ቆዩ። እንወዳችኋለን እናከብራችኋለን። በቂ እንዋል ኢላ ኢና ሊላ ባይወልምታ ባይወልምታ ባይወልምታ እኔ እኔ እኔ እኔ ስማታ አለ እሷ ትመታኛለች። ይሄ ነው እንግዲህ ውድ ቤተሰቦቻችን ያው ቅድም ያላችሁ ቦታ ደርሰናል ማለት ነው። እንግዲህ እዚህ ጋር ያው እራሳቸውን በማስተዋወቅ ይጀምሉ እና እንግዲህ ያለውን ነገር በሙሉ በትዕግስት ሆነን እንስማቸው። እንዲሁም ከወዲሁ ያው መርዳት የምትችሉ በብዙ አይነት መንገድ ነው መርዳት የሚቻለው፣ እና ብቻ አንዱ ቪዲዮን ቁጭ ብሎ ራሱ ማየቱ ራሱ አንድ መርዳት ነው። ምክንያቱም ዩቲዩብ ብዙ በታየ ቁጥር ለሌሎች ሰዎች ሼር የሚያደረጉ እንትን ከፍ ያለ ነውና እናንተ ብዙ ባያችሁ ላይክ ባደረጋችሁ ሼር ባደረጋችሁ ቁጥር ቪዲዮ ቫይራል እንዲወጣ ያደርገዋልና እሱም ከዚህ ጀምሮ ነው የሚጀምረው እርዳታውና፣ ኢንሻላህ ሁላችሁም እንደ እርዳታ ቆጥራችሁት ከአላህ ታገኙበታላችሁ። እስከ መጨረሻው ድረስ ከእኛ ጋር እንድትቆዩ እጋብዛችኋለሁ። እሺ፣ ራስሽን አስታውቂ እና አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ጠይባ ባላለውኝ። እንግዲህ የደረሰብንን አደጋ እንግዲህ እንጃ ምን ብዬ፣ ለማንም እንዲደርስ ለማንም አንመኘውም። ብቻ እንግዲህ የምታዩት እንግዲህ በብትር የተነሳ ነው፣ በመዶሻ ነው። ከዚህ ቀደም ብቻ አውጥተነዋል። በምነወር ላይ ብላይ ገብቶ ነበረ ወጥቷል። ብዙችሁ ልታውቁትም ትችላላችሁ፣ ልታውትም ትችላላችሁ። ከዚህ በፊት የነበረውን እናሆንም ሊለይባችሁ ይችላል። አሁን እንደነበረ ነው። ያው ቅንጭላቱ ትንሽ ሞላ ብሏል እንጂ እንደነበረ ነው። ሁሉም ራሱ ጥርሱ ሁላ ሳይቀር ከዛው ተብትሮ የተነሳ ነው የት እንደሆነ እንግዲህ እና ወገኖች፣ እርዱን እርዱኝ እህቶቼ ወንድሞች፣ እኛም ረጅ ነበር፣ ግን ተረጅ መሆን ደግሞ ከባድ ነው። ሰጭ ሲሆን ነው የሚያምረውና፣ እህቶች ባላስም ለምናችኋለሁ፣ እርዱኝ እህቶቼ። እንግዲህ ግማሽ አካሉ አይሰራም። ከዚህ በፊትም አሳይተናችኋል። ከዛሬ ሁለት ዓመት በፊት ማለት ነው። አይታችሁታል ግማሽ አካሉ አይሰራም። እራሱ ትንሽ ሞላ ብሏል እንጂ እሱ ነው የምታዩት። ልጆች ያያችሁ፣ ተዚህ ቀደም የረዳችሁን ልጆች ልትለዩ ትችላላችሁ። አላህ ስብሃነሁ ተዓላ፣ አላህ ይርዳችሁ። እኛን እንደረዳችሁና አሁንም በድጋሚ መጥቻለሁ። ፊታችሁ ቁም ያለው ፊታችሁ ቁም ያለው እንግዲህ አላህ ይርጀዛችሁን አላህ ይክፈለው በዱዓችሁም ባላችሁም በአቅማችሁም አትርሱን፣ እባካችሁ እቶቼ እኔ እንጃ ምን እንደምላችሁ፣ እኔ እንጃ ምን እንደምላችሁ። እንግዲህ እኔንም አይታችሁኛል በሰዓቱ የዛን ጊዜ ልትኖሩ ትችላላችሁ ብዬ ነው እቶቼ። እና ይኸው እንግዲህ ሁለት ዓመት ሶስት እያመታችንን ይዘናል። ወደ ጎጃም ይዤ ውጄ ነበር ከሰውዲ። አሁን በቅርብ ነው የመጣሁት፣ እሑድ ለሳምንት ያለፈ እና ቢጨንቀኝ ነው፣ ጭንቅቢ ላይ ነው እንግዲህ ይኸው በሚዲያ ላይ ሰው ማታቀኝን የማውቃት ጥሪ ያቅርብ። ይኸው መታልኛለች። እሷንም አላህ ይርዳት እኔን እንደረዳች እህቶች፣ ወገኖች እንደው እባካችሁ እንግዲህ እያያችሁት ነው በእኛ የደረሰው፣ በማንም አይድረስ፣ በማንም አይድረስ። ሁላችሁንም ሐያታችሁን አቆይቶ ለመገናኘት በደስታ በሰላም የወጣ ሰው ለእናቱ ለአባቱ ያብቀው፣ በሰላም ለሀገሩ ያብቀው። ምንም እምላችሁ የለኝም። ማለት አሁን ለምሳሌ እኔ አላውቀውም። እኔ ልክ እንደማላውቀው ብዙ ሰዎች የማያውቁት አሉ ታሪኩን ማለት ነው። እና ያንን ነገር ትነግሪናለሽ። ለምን የሚያውቁት ያውቁታል የማያውቁም ደግሞ ይኖራሉ። ምናልባት ከዚህ በፊት ሚዲያ ላይ ወታችሁን ሊሆን ይችላል። እና አሁን ለነኛ ተመልካች ብቻ አይደለም ይሄ ቪዲዮ የሚደርስም፣ ከዚህ በፊት ለሚያውቁት ብቻ አይደለም የማያውቁትም አለ። አሁን እኔም አላውቀውም ስለዚህ ትክክል ስለዚህ ከምን ተነስቶ እንደዚህ ሊከሰት እንደቻለ ምናምን ነገር ከመጀመሪያው ጀምሮ ጠንከር ብለሽ ብታብራሪልን ብታሳውቂ ብታስተዋውቂያቸው መጀመሪያ አንቺም ስምሽን ከየት ነው እንዴት እንደዚህ አይነት ነገር እንደተፈጠረ ያለውን ነገር ምን እኮ ማለት ነው በደንብ ይቅርታ እንግዲህ ዳግመኛ ገብቻለሁኝ ያው ከሰው ሰው ጋር ተጣልቶ ነው ሰውዲዬ ነበረ ነው እንግዲህ የምታውቁት፣ ታውቁታላችሁ እንግዲህ፣ ያያችሁት የማይታችሁታል። ላላያችሁ ደግሞ ላብራራላችሁ። ያው ተሆነ ሰው ጋር ያው ያገሩ ሰው ጋር ነው የተጣላ። የጎጃም ሰው ነው፣ እሱም ያኛውም የጎጃም ሰው ነው። በመዶሻ ነው ራሱን የመታው። እንዳለ እንዳለ ተፈንቅሎ እንደገና እንዳዲስ ህክምና ነው እንትን የተባለለት ብቻ። እኔ እንጃ ምን ብዬ እንደምገልጥ እኔ አቃተኝ። ወላሂ በጣም ነው ያቃተኝ። ተፈጠረ እንግዲህ ሁለት ዓመት እንግዲህ ሶስት እያችን እንይዘን እንደዚህ ከሆነ ማለት ነው። ሳውዲ ነው የታከመው፣ ሳውዲ ነው ሲታከመው የቆየው፣ እዛው ነው የቆየው ነው። አንድ ላይ ነበር፣ አንድ ላይ ነው። እኔም እዛው እየሰራሁ እሱም እዛው እየሰራ ነበር እና ይህ ነገር ሲፈጠር ለሁለት ዓመት እዛ ሕክምናውን ቅንጭላቱ እዚህ መታከም ስለማይችል ለሁለት ዓመት እዛ ታገስ። ያው እሱም እስር ቤት ነው ሰውየውም የረዳን ነገር የለም በረካ ይሁን፣ እዛው መንግስቱም ያው የሀገራችንም ህዝብ አዛኝ ህዝባችንን የረዳን እዛው ሲታከም ቆየ። አቅም ሲያንሰኝ የቤት ኪራው ምኑ ምኑም አቅም ሲያንሰኝ መልሼ ወደ ጎጃም ይዤው መጣሁኝ። ተሰውዲ ወደ ጎጃም ይዤው ስድስት ወር ተቀመጥ ምንም ለውጥ ሊያገኝ አልቻለም። ያው ስፖርትን ነው ያሉኝ። ስፖርት እያሰራሁ ምንም እያልኩት አቅም የበላይ ሆነ። በቃ ደከመኝ። ሲደክመኝ መልሼ ወደ አዲስ አበባ እስኪ የነርቭ ስፖርት አታጭም በሚሉ ደግሞ ወደዚህ ደግሞ መጣሁ። የነርቭ ስፖርት አላገኘሁም። ምስተሁን የሆነ ሕክምና ገባሁ። ያ ጥንት ሕክምና ያንን አዩለት። ቁስሉ ገና ብረቶች የመዶሻዎች ብረቶች የገቡበት ገና አልዳንም፣ ደም እየተፋኑ ገና ነው አሉኝ ምን እንደማድረግም አላቅም ብዬ ተቀመጥኩ። አሁን ደግሞ እንደዚህ የባህላዊ ህክምናዎች አሉ ብለውኝ አምተውልኝ አንድ ቀን ያሹታል፣ አንድ ቀን ይመለሳሉ። እንደ ዋግምት ነገር ነው ያንን እያደረጉለት ያው እየሄዱ እየመጡ ውስጥ አሁን አለን። ከሳምንት በላይ ሆነን ተመጣ ነው እዚህ አዲስ አበባ ከመጣን ነ ያለው ነገር እንግዲህ ይሄ ነው ሁላ እኔ እንጃ ምን እንደምን እዛ ሳ ሆናችሁ በዛ ህዝባችንን ነው እንደዚህ ጉርብ ላይ ምነወር ነው የሚባሉና እሱ ላይ ብላይ መሲ ትባላለች መስ ሙታለች። አሁን እና እሷም አብረው ሁነው ለሁለት ቀን ቤታችን መጥተው እንደዚህ ቪዲዮ ሰርተው ህዝባችን ረድቶናል። እና አሁንም ያው ሊያውቁትም ይችላሉ ያላወቆችን ለመንገድ ነው እና እንግዲህ የማታውቁት ልጆች እሱም አደም አህመድ ይባላል፣ ተጎጃም። እኔም ጠይባ ያሱፍ ነው የምባለው። እሱ አደም አህመድ ይባላል፣ እሱ ነው እንግዲህ። እንጃ እንግዲህ እስኪ እንደው በአቅማችሁ ያቅማችሁን ነው፣ ወላሂ እንደው ያቅማችሁን እህቶቼ። እንደው በኛ የደረሰው ለማንም አይድረስ። በትኩሱ ፈተና እንግዲህ ያያችሁ ልጆች ትፈርዳላችሁ። በጣም ከባድ ነበረ፣ ከባድ። ናባካችሁ ተቸን በዱዋችሁ ባላችሁም፣ ባቅማችሁ እርዱን፣ ላለው እርዱኝ። እንግዲህ ውድ ቤተሰቦች እንዳያችሁት ነው። አይ ቲንክ ሲመስለኝ እኛ ወደ ዩቲብ ከመጣን በቅርብ ጊዜ ነው፣ ገና አመትም አልሞላንም። እንግዲህ ከዚህ በፊት በደጋሚ ማለት ወደ እናንተ መጥተው ነበረ አይ ቲንክ እና የምታውቋቸው ይመስለኛል፣ የምታውቋቸው ኦልሬዲ ምንም ማብራራትም አይጠበቅም። እንዴት መሰላችሁ እንደዚህ አይነት ችግር አንድ ጊዜ ተረድቶ የሚቀረፍ ነገር አይደለም። ማለት ያው ህመም እስከሆነ ድረስ እስኪድን ድረስ ያሰው ህክምና በተካሄደ ቁጥር ያ ወጪ ነው። አሁን ላይ ደግሞ ሁሉ ነገር በቃ ወጪ ነው። ሁሉ ነገር ውድ ነው አሁን፣ እና ከባድ ነው። ሀቂቃ ለመናገር ያው ይከብዳል። እንኳን የሰው ሀገር ላይ በራሳቸውም ሀገር ከባድ ነው የሚሆነው። እና ያው እንግዲህ ዛሬ ፊት ለፊታችሁ መተናል ማለት ነው። እውነት ለመናገር እኔ አላቃቸውም። ፈኪ በአጋጣሚ ለሷ ደውለው ደውላልኝ፣ ያለውን ነገር ስትነግረኝ በቃ ማየት አለብን ያለውን ነገር ማየት አለብን ሰበብ ማድረስ አለብን ብለን የመጣ ነው። ያው ሁሉም ነገር በአላህ እጅ ነው ያለው። እኛ ማድረግ የምንችለው ነገር ቢኖር ሰበብ ማድረስ ነው። ኢንሻላህ ደግሞ አላህ እንግዲህ ሰበባችንን ተቀብሎ ከጎናችሁ የሚቆም ሰዎችን አላህ እንደሚያመጣላችሁ ተስፋ አድርጋለሁ። አኪምት ሁላችሁም ከዚህ በፊት በንደ ቪዲዮ መጀመሪያ ላይ የሚጠይቃችሁ ነገር ሁላችሁም ልክ እንደ ራሳችሁ አባት ልክ እንደ ራሳችሁ እናት ልክ እንደ ራሳችሁ ወንድም እህት ባል አድርጋችሁ የቻላችሁትን እንድትደግፉኝ ነው የምፈልገው። እኔ እሱን እያየሁትኝ ሐቂቃ እንደዚህ አያቴ የአመት ከስድስት ወር ነበር፣ ካንሰር ነበር የታመመ አጥንትና፣ ያው ሰው አይደለም ለሚጎዳው የሱ በሽታ ነውና፣ ልክ እንደዚህ ነበር የተኛው። ከዛ ማስታመም ምን ያክል ከባድ እንደሆነ በጣም አያውቃሉ። በጣም ብዙ ሰው ሁነን ምናምን ብዙ ለፍተን ነው ያስታመም ነው እሷ ግን ብቻዋን ሆና እዚህ በሰው ሀገር ሆና ምናምን በጣም እንደሚከብድ ደግሞ በጣም ነው የምረዳ። ሁላችሁም ደግሞ በራሳችሁ ላይ ይህን ፈተና ይህን ቪዲዮ አይታችሁ እዚሁ ጋር ቆም ብላችሁ ቪዲዮውን አቁማችሁ በራሳችሁ ላይ ሁሉን ነገር ሳላድርጉትና ምን ያክል እንደሆነ እንደምትረዱ አውቃለሁ። ለምታውቋቸውም ለተሻሉ ሰው ለምትሉትም ይህን ቪዲዮ ሼር እያደረጋችሁ የቻላችሁት ደግሞ የአቅማችሁን እየደገፋችሁ የራሷን አካውንት እናስቀምጥላችኋለን። ሁላችሁም ተባብራችሁ ተባብረን እንድንረዳቸው በአላህ ፍቃድ ደግሞ ትልቅ ነገር እጠብቃለሁ ከእናንተ እንሻአላ። አላቀም ብቻ ሁላችሁም ያቅማችሁን ያቅማችንን እናድርግ፣ ለአላህ ብለን ነው በቃ፣ ለዛሬዋም ሳይሆን ለነገ ለአሄራ ቤታችን ብለን በቃ። ወንድም ወንድሙን ሲረዳ አላህ የበለጠ ደግሞ ያግዘዋል። ያው እኔ ከዚህ በፊት ብዙ የእርዳታ ስራዎች ላይ ተሳትፌ ያለሁኝ በጣም ነው የምኮራባችሁ። በዚህ አጋጣሚ እና በዚህ አጋጣሚ በጣም ላመሰግናችሁ ፈልጋለሁ። ምን ያህል ምን ያህል ኸይር ስራ ላይ ለመሳተፍ ፍላጎት እንዳላችሁ አውቃለሁኝ ማለት ነው በደንብ። ምክንያቱም ከእናንተ ያልጠበኩትን ነገር በላይ ነው ያገኘሁት ከጠበኩት በላይ ማለት ነው፣ በቁርአኑ በሁሉም ነገር ማለት ነው። ከዚህ በፊት አንድ እናታችንም አሳይቻችኋለሁኝ በቃ በምንችለው መጠን ሰፖርት አድርገናታል፣ ህክምናም ወስዳለች እና ምን ያህል ለምን እደጠቅስ ፈለግኩኝ፣ በቃ እናንተ ምን ያህል ለነጊያችሁ ከይር ስራ ላይ እንደምትሳተፉ አውቃለሁ፣ በደንብ ነው የማውቀው። እና በዚህ አጋጣሚ በጣም ላመሰግናችሁ ፈልጋለሁ። እንግዲህ ዛሬ የምላችሁ ትንሽ ብላችሁ አትናቁ ማለት ሁሉም ሰው ያለውን ነው ሰፖርት የሚያደርገው። ለምሳሌ እኔ አስር ብር ካለኝ አስር ብር ሰጥቼ ምን ይጠቅመኛል ማለት ኖ፣ ምን ይጠቅማቸዋል የእኔ አስር ብር ምንም አይጠቅማቸውም፣ ስለዚህ በቃ የለኝም ቢቀር ይሻላል ከሚል ያችን አስር ብር ብሰጥ ሌላ ሰው ከሚሰጠው ዘጠና ብር ጋር አንድ ላይ መቶ ብር ይሆናል ማለት ነው እና ትናንሽዬ ነገር ስትሰበሰብ ብዙ ነገር ትሆናለች። አንድ ቀዳዳ ትሸፍናለች። ሌላው ይቅር ውሃ እንኳን መግዛት ቢቻል እኮ ትልቅ ነገር ነው። እና ትንሽ ትልቅ ሳትሉ እህት ወንድሞቼ እዚህ ነገር ላይ እንድትሳተፉ እና እህታችንን ከዚህ ጭንቀት ቢያንስ ቀለል ይበላት ጭንቀቱ፣ ያው ከባድ ነው ታውቁታላችሁ። አሁን ደግሞ አልጋ ሩም ይዘው ነው ያሉት። የሰው ሀገር ነው፣ መንቀሳቀሻ አዛ ነው እዚህ ሀገር ሴት ናት፣ ብቻዋን ናት እና ይሄ ሁሉ ነገር አለ እና በጣም ከባድ ነው እና፣ በቃ የምትችሉትን አድርጎ ለምላችሁ ሞክሩ። ኢንሻላህ እኛም በዱዓ ሁሌም ጋር ጎናችሁን ነን። ትንሽ ትልቅ አትበሉ፣ በቃ ውስጣችሁ የነየተውን በቃ ውስጣችሁ የአቅማችሁ የፈቀደውን ከትንሽ ጀምራችሁ እንድታግዙ እጠይቃቸዋለሁ። ሲ ዱዓ አርግላቸው በቃ እንግዲህ ወገኖች ሁሉንም ገልጦ ስም ነግሯቸዋል። እኔም ነገሬያቸዋለሁ። ሀይር ጀዛችሁን አላህ ይክፈለው። ተክፉ ነገር ይጠብቃችሁ። ሀያታችሁን ያቆይልኝ፣ ሀያታችሁን ያቆይልኝ። እንግዲህ አሁን አልጋ ነው ተከራይቼ ያለሁኝ በቀን አምስት መቶ ሀምሳ ብር እየከፈልኩ ነው ያለሁኝ ከሳምንት በላይ ሆኖኛል። ያለችኝን እያራገፉ ወዴት ብሬት እንደምለው የማላውቀው ከተማ ገብቼ ነው ቁጭ ብዬ። እህቶቼ እንደው ሀያታችሁን አላህ ያርዝመው። ተክፉ ነገር ይጠብቃችሁ። ተንደ ያለ በላ አላህ ይጠብቃችሁ። ድንገተኛ አደጋ አላህ ይጠብቃችሁ። ቤተሰቦቻችሁንም ሰላም እናንተንም ሰላም አላህ ያድርጋችሁ። በእኛ የደረሰው በማንም እንዳይደርስ ወገኖች፣ ሀያታችሁን ያቆየው። እንደው ሀያታችሁ ይቆይ። እንደው በድዋችሁም አትርሱኝ። ትልቁ ነገር ደግሞ ድዋ ነው። ድዋ ደግሞ ጎራ ይጋርደው ብያላችሁበት ናችሁ። በድዋ አትርሱኝ። ሀያታችሁን ያርዝመው። አላህ ይጠብቃችሁ። ሰላም አሌይኩም ረህመቱላሂ ወበረካቱ። ያው ሁላችሁም እንዳልኳችሁ ያቅማችሁ እንትን በሉ። እኔ ሁለት ሺ ብር ኢንሻላህ እሰጥሻለሁ። ተክፉ ነገር የጠበቀ ቤተሰቦችን ሁሉ ሰላም አለ ያድርግና እንደው ሀያትን እርዝም ያድርገው ምኞት ሁሉ ያሳካለ እንደ በለን። እንጃ ምን እንደምልህ። ሀያት ይቆይ እንደ ያሰብከው ድረስ ቤተሰቦችን እናት አባቶችን ኩላ ሰላም አለ ያርግልህ፣ ሀያትን ያቆየው። እንደው ሀያት ወለኝ እንጃ ተደስተህ አብበህ አፍርተህ ደስ የሚል አለ ያድርግህ። ሀያት ይቆይ ብቻ። እንዴት እንደምልህ ታልተዳርክም፣ ተድራ ተኩለን ልጆችን የምትስም ደስ የሚል በልጆች የምትደሰታለ ያድርግህ። ሀያትን ያቆየው። ታች የምትመለከቱት አካውንት እንግዲህ የእሱ አካውንት ነው። ሁላችሁም የምትችሉትን አስገቡ። ስም ማን ነበር አደም አህመድ መሐመድ በሚል አካውንት የአቅማችሁን በጎናችን እንደምትሆኑ ተስፋ አደርጋለሁኝ። እንሻላ ደግሞ አንድ ቀን በድጋሚ ደግሞ የምስራች ይዘን እንደምንመጣ ተስፋ አደርጋለሁኝ። ከዚህም ውጭ ማለት ምን አይነት ሕክምና ነው የሚወሰዱ፣ እስፖርት ቀስ ብሎ ቤት እየመጣ ባለው ነበረው የነርቭ ነው ማለት ግዴታ አንዳንዴ በሞያ ውስጥ ያላችሁ ሰዎች ሰፖርት ማድረግ የምትፈልጉ ይህንን ማለት የሚያስፈልጋቸውን ነገር ከታች ስልክ ቁጥራቸው አለ። ደውላችሁ መምጣትም እንደዚህ በአካል መዘየር የምትፈልጉ ካላችሁ የምትችሉ ብትዘይሯቸው እላቸዋለሁ። እንግዲህ አካውንታቸው ይኸውና፣ አስቀምጠላቸዋለሁ መጽሑፍ አደም አህመድ መሀመድ ሰጥቶታል ሁላችሁም የምትችሉትን ሰፖርት አድርጉልን እናመሰግናለን